ይሰማ እንኳን አደረሳችሁ። እንኳን ለመገናኘት አበቃን። ያው እንግዲህ ሁለት ዓመት ሆነን መሰለኝ ተለያየን። ያው ስሜ ለካ ለማታውቁኝ አርበኛ ኮማንዶ ፈቅሩ እባላለሁ የአማራ ፋኖ ብሔራዊ ኃይል ራ ተማራ ቀጠና እና እኔ ብዙ መልዕክት የለኝም። ፖለቲካ ብዙ ማልችልም፣ ወታደር ነኝ፣ ታጋይ ነኝ። ፖለቲካው ለፖለቲካ ስትተዋለሁ። እኔ ታጋይ ነኝ፣ ፋይተር ነኝ። የአማራ ማህበረሰብ ነፃ ለማውጣት ያለ ደሞዝ ያለ ምን የወጣው ታጋይ ነኝ፣ ታውቃላችሁ። ይህ ማህበረሰብ ደግሞ ለእኔ እናቴም አባቴም ነው፣ ምክንያቱም ከዚህ ሁለት ዓመት በፊት ትግል ጀመር ለመጀመሪያ መጀመሪያ ሙጃ ላይ ነው ታስታውሳላችሁ! የሆነ ግጭት ተፈጥሮ መጥተን አባቶች ጥላና መስቀል ይዘው ለማወያየት ስንመጣ በጎን ሴረኛዎች ደግሞ መከላከያን አስገብተው ተራራውን አስይዘው ያሳፍሩን እዚህ ነበሩ ብለው ያስቀሩን የነበሩ ኃይሎች ነበሩ። የአማራ ማህበረሰብ አንገቱን ደፍቶ እንዲሄድ፣ የአማራ ማህበረሰብ በነጻነት እንዳይንቀሳቀስ ለባርነት እንዲገዛው መንግስት እንደ ባሪያ እንዲገዛ አማራ ማህበረሰብ ያሰቡ መሪዎች ነበሩ። እነዚህ ልጆች ማጥፋት አለብን፣ እነዚህ ልጆች ካሉ በቃ ህዝብ እንደዚህ ያስነሱብናል፣ ወጣት እንደ ወጣት ያደራጅብናል ብለው ሰግተው ነበረ። እንደሰግቱም አልቀሩም። እኛም አደራጅተን ግዙፍ ኃይል ይዘን መተናል። ትናንትና ስንመጣ እዚህ ታውቁናላችሁ፣ ሰባት ክላስ ብቻ ነበር ነው የመጣን አሁን ግን ሰባት ክፍለ ጦር መሰረት ላስታል ማለት ነው ማለት ነው። ይህ ታጠቃው ደግሞ ከእናንተ ይወጣ ከዚህ ከሙጫ ወደ ስንወጣ እንደመለስን ትናንትና ደግሞ ወንድሞቻችን እዚህ አብረው ወንድሞቻችን ሙጫ ሳይረገጡ ተሰውረው ብለ ፈቃላት። ስለዚህ ማህበረሰብ ማለት እናቴ አባቴም ወንድሜም ነው። ትናንትና መከላከያ ከጎኝ እያለ ወጣት በድሽቃ እየተመታ አስራ ስድስት ወጣት ነው የቆሰለው በሯ ላይ የጊዳን ወጣት እና የጊዳን ማህበረሰብ ትልቅ ቁለት አለብን። እውነቴን ነው የምላችሁ ከዚህ ጎድጓዳ ቦታ ላይ ሄደህ ሰብስበናችሁ አስርም አምስትም ብላችሁ ሰው ያለንበት ሰዓት ላይ ሰው ሁናችሁ የተገኛችሁ ናችሁ። ማታ ላይ የፈለገ ነገር ይፈጠር መኪናችሁን ውሰዱ። ምግባችሁን እንኩፍሉ። ሆስፒታል ዚሮ ብላችሁ አሳክማችሁ መከላከያ በዚህ ከቦት በዚህ አርጋችሁ ሸኝታችሁ ነ አውታችሁና እናንተ ለእኛ ደጀናችሁ፣ ስራችሁ ናችሁ፣ ጥላችሁ ናችሁ። ያለ እናንተ የትን እንደት አንችለ። ስለዚህ ይሄ ማህበረሰብ ለኔ ስሬ ነው። ከዚህ ሊደርስ እንዳለመልም ያደረገኝ ይህ ህዝብ ነው። እንደ ላስታ መጀመሪያ ሀብለን ውጊያ የጀመርንበት አሁንም ቢሆን የገደለው ባልሽ የሞተው ወንድምሽ የሚባል ነገር አለ። እኔ በጣም አሞኛል። ምክንያቱም እኔ ገና የሰላሳ አመት ልጅ ትዳር የለኝም፣ ልጅ የለኝም። ሀያ ሶስት አመት እናቴን ከተለየኋት፣ አስራ አንድ አመት መከላከያ ቆይቻለሁ። ቆስ እያለሁ ደምቻለሁ። በሰሜን ውጊያ ነው የቆሰልኩት ታስታውሳላችሁ አለ የሚባለውን ገደል ነው አሁንም ደግሞ በክብር ነው የወጣው። ቆስዬ ለሀገሬ ዋጋ ከፍ እያለሁ የልጅነት እድሜዬን በትክክል ያሳለፍኩት ህይወቴ ይባል ነገር አላውቅም። አሁንም ቢሆን ለአማራ ማህበረሰብ፣ ህይወቴ እስካለሽ ድረት ህይወቴ ለመስጠት ዝግጁ ነው። ለሞት ዝግጁ ላይ ማለት ነው የምን በላው አተራርለም ሁሉም ሰው ከዘር ነው የተፈጠረው። ሁላችንም ከዘር ነው የተፈጠርነው። ቢያንስ አንደኛው ቢያቢወር አንደኛ የተሻለ ሊሆን ይችላል። ለእኛ ለሆድ ለጨማ አንስር ግን መጠቃት አልወድምም። የአማራ ማህበረሰብ ኢትዮጵያ እንደ ኢትዮጵያ ያቆማት የአማራ ማህበረሰብ ነው። የአማራ ማህበረሰብ ማለት ጀግና፣ አራሽ፣ ቀዳሽ፣ ተኳሽ፣ አስተዋይ፣ ለሰዋዛይ እሩሩ፣ ታማኝ ነው። ስለዚህ ይህን ማህበረሰብ ሊያቀፋብኝ የመጣውን ኃይል መነሻ ሊያቀፋ የመጣውን ኃይል አማራ ጎን ውኜ ለመዋጋ ዝግጁ ላኝ፣ አሁንም እየተዋጋው ይገኛለሁ። እኔ ልጃችሁን አላሳፍራችሁም። በጣም ጥሩ የመንግስት የምንዲ ሰራተኛ አለ። ዝም ዝግጃችሁን አውጡ። የመንግስት ሰራተኞች እናመሰግናለን። እስኪ ከፍ አድርጉት። በጣም ጥሩ እስኪ እስኪ ጣጣ እናመሰግናለን። ነጋዴ ማህበረሰብ፣ ነጋዴዎች። እስኪ እስኪ፣ ነጋዴ ማህበረሰብ። በጣም ጥሩ እንግዲህ፣ ለምን ወደ እዚህ ትግል እንደመጣን እና አርበኛ ፍቅሩም እና አርበኛ አሳምነው እና አርበኛ አበበ ነግሯቸዋል። የአማራው በደል የአማራው ግፍ ስርዓታዊ ሕገ መንግስታዊ ርእዮተ ዓለም ተቀርጦለት በጀት ተበጅቶለት ከፖለቲካው እንዲገለል ከኢኮኖሚው እንዲገለል ማህበራዊ መሰረታችን በዝ ልክ እንዲበጣጠስ እንዳንሰማማ፣ እርስ በርስ እንዳንተማመን ሆነን የተሰራ ነው። ለበርካታ አመታት ነው የአማራ ጠላት የሆነው የደርግ ከኦሮሞ የወጣው ኦሮሞ አምጦ የወለደው መንግስቱ ኃይለ ማርያም 120 የሚደርሱ የአማራ ምሁራኖችን ደጅ አዝማቾችን፣ እና ክሊሉ ሀብተወልድን ሳይቀር የዓለም ምልክት የሆኑ ለአፍሪካ ነጻነት የታገሉ እንቁ ልጆቻችንን በአንድ ቀን ሌሊት ህዳር 14 ሲገባ በመትረየስ በጭካኔ እረሽኖ ነው ከዛም በኋላ ቀይ ሽብርን ነጭ ሽብርን ሁላችን የምናውቀዋለን በታሪክ በጊዜው የነበራችሁ እማኞችም እዚያ አላችሁ አይደለም ከዛ ሰዓት ጀምሮ አማራ የነቃ እንዳይኖረው አማራ የሚቆጭለት የሚናገርለት፣ የሚከራከርለት እንዳይኖረው እያሳደዱ መግደል ከተጀመረ የአማራን አርባ ሀምሳ ዓመታትን አስቆጥሯል። እንግዲህ ከዛ በኋላ ከዛ በኋላ ደርግም እንደተወገደ ህወሓት ሲመጣ ከኦነት ጋር ባንዱ ነው የጻፉት ህገ መንግስትም አማራን ያገለለ ርስቱን የቀማ ሁላችንም የምናቀው ነው አደለ? በቃ አንድኛው ይኸው አለማጣ፣ ያንን መሬቱ ተቀምተናል አደለ? መተከልን ተቀምተናል፣ ናዝሬትን ተቀምተናል፣ አዳማ ተብሏል እና አሰበ ተፈሪ አባቶቻችን የቆረቆሯቸው ከተሞች ስማቸውን ቀይረው ያ ሲገርመን ዛሬ አዲስ አበባ መጋላ ፊንፊኔ ተብላለች። አይደለም ፊንፊኔ ተብላለች። የኛ መሪዎች ሳይቀሩ እና አብዱ ሁሴን በአማራ ስም ተወክለው አማራን የሚመሩ ሳይቀሩ ፊንፊኔ አትገቡም አልተባሉም። አዲስ አበባ ማለትም ተጠይፈው ፊንፊኔ እያሉ እንደ ጥላቶቻችን ማለት አያችሁ፣ አማራ ተበድሏል። የሆነውን ወላሂ አማራ አልሆንም አትግደሉኝ ያለችዋ የዘጠኝ ዓመቷ አንቻ ሰይድ ነች። የትግላችን መነሻ የትግላችን መነሻ። በሃይማኖት ሊዘባበቱብን፣ በሃይማኖት ሊለያዩ ይሞክራሉ። አያች አንድ እንዳነ ሲቀብሩን፣ ግን እስላሙም ክርስቲያኑም ሃይማኖት ሳይለዩ እንደ ቆሻሻ አስክሬን በዶዘር ነው በማምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውናት። ሃይማኖት አለን እዛ ላይ ወንድሞቼ አለን። እስላሙ በአንድ ኦርቶዶክሱ በአንድ ጉድጓድ ውስጥ ቀብረውናት። ሲገሉን አይለዩንም፣ አይመርጡንም። በጋራ እንዳንቆም ግን የተለያየ ምክንያት እያበጁ ያስታልሉና ያስታልሉሃል፣ ወገኖች ለትግል ያወጣችን አንቻ ሳይር ነች። መነሻችን እሷ ነች። አማር አልሆንም። አማራነት ወንጀል ሆኖ አማራነት ወንጀል ሆኖ አልሆንም። ተውኛለች፣ አያችሁ አማር አንሆንም ብንል አይተውንም፣ ጠላቶቻችን ይጠሩናል። ሴት መድፈር ተውት፣ መቼም ከታሪክ መጣ ወንድ ተደፍሯል።

እያንዳንዳችን ሕይወታችንን ትተን እዚህ ትግል ውስጥ የመጣ ነው። ወገኔ የመጣብን መከራ እንዲህ በቀላሉ የምታለፍ መከራ አይደለም። ደስራ እንገባለን አለ ሁላችንም፣ በዛ ልክ እንሄዳለን። አስተዳዳሪ ለመምረጥ አሁን ትንሽ ሸበድ ስለሚል አራት ትድራላችሁ አለም። አራታችሁም እድሮች የተመረጡት የእግር መሪዎች እናንተን ያስተዳድሯችኋል። ያስተዳድሯችሁ? በእነሱ ትተዳደራላችሁ? አዎ። በሞራል ግለጹ። ነገ በሁለት እግር ቁመን አመራር እስከምንመጥላችሁ በትምህርት ደረጃ አወዳድረን እስከምንቀጥር ድረስ የቀበሌው ሁኔታ ከብት ተተኩሶም ከሆነ ሰው ተመትቶባችሁም ከሆነ የአባወራ ቤት ተቆርቁሮም ከሆነ መጠጥ ቤት ላይ አስፈራርቷችሁ ከሆነ ክፍት ይዞ መጥታችሁ የምታመለክቱት ለማን ነው? ለእግር መሪ ታመለክታላችሁ እድር መሪ የወረዳ ኮሚቴ የምናዋቅረው ላይ መጥተው ያመለክታሉ ማለት ነው። የወረዳ አመራር እኛ የምንፈልጋቸውን ሰው ነው የምናስቀምጠው? ገብቷቸዋል አይደል? የቀበሌ አመራር እናንተ የምትፈልጉትን ነው? የወረዳውን ግን እኛ የምንፈልገውን ስለሆነ ጸጥታ ማን ይሆናቸዋል? ዋና አስተዳዳሪና ምክትል ማን ማን ይሆናሉ? ፖለቲካ ዘርፍና ማህበራዊ አገልግሎት ማን ማን ይሆናሉ? የሚሉት ሰዎች እኛ እናስቀምጣለን። ተግባባን? አለ በዛ ልክ እንሄዳለን። እዚህ መከተማው ልንመርጥ እንችላለን። እንጃፋት ፋኖን ሲያገለግል የነበረ ድልድይ የነበረ ልንመርጥ እንችላለን። ወረዳው ላይ የምናስቀምጠው እኛ ያስተዳድራን የፋኖን ትግል ያስቀጥታን የምንወጣው ሰው እናስቀምጣለን ማለት ነው። ተግባባን? ይሄን ከተግባባን ይሄን ከተግባባን የግዳንን ማህበረሰብ በጣም እናመሰግናለን። በጣም እናመሰግናለን። ምስጋናችን ነው። ከዛ በመቀጠል ግን ትግሉን አሸንፈናን እንዳትጠራጠሩ። አብዮት እንዳለው ትግሉን ስላሸነፍን እኛ ወደ ፊት እየሄድን ስለሆነ ሁልህም ፋኖን መደገፍ አለብህ። እሬሽን መስፈር አለብህ። ብር ማዋጣት አለብህ። የተሰዋው መቅበር አለብህ። የቆሰለው ማሳከም አለብህ። ከ18 ዓመት እስከ 40 ዓመት ያለህ ደግሞ ስልጣናውን ደግሞ እናውጃለን መሰልጠን አለብህ። የፋኖ ደግሞ 50 ሺህ ብር 40 ሺህ ብር ሊሆን ቀናቶች፣ ወራቶች፣ አመታቶች ናቸው የሚቀሩት። ፋኖን በደመወዝ ነው የምናደርገው በነፃ እየሞተ የነበረው ነገ ጧት ሀምሳ ሺህ 60 ሺህ የመጀመሪያ የፋኖ ደመወዝ አስከፍለን ነው ሌላ ሴክተር መስሪያ ቤት የምናስቀጥለው። ስለዚህ ከ18 ዓመት እስከ አርባ ዓመት ያለ ወጣት ሴትም ሆነ ወንድ እንደ ግዳም ወረዳ ሰልጥኖ 500 አይደለም 2000 እና 3000 ወጣት አሰልጥነን ምናስ የምናስመርቅባት ከተማ የአማራ እምብርት እንደምትባል እርግጠኛ ነን፣ እናረጋታለን። እናረጋትም ሞራል ስጥልኝ አማራ። የአማራ እምብርት የአማራ መገኛ የወታደራዊ ሳይንስ መቀመጫ እናረጋታለን። ግዳን ወረዳ ሙጃን አይደለ? ሞራል ስጣ ይሄን እናረጋለን። ከዚህ በኋላ ትእዛዝ የምናወርደው ለድር መሪዎች ትእዛዝ እንሰጣለን። እንጀራ አፈለግነ በየቤት አንለምንም። እንነግራችኋለን ወጥ ከፈለግን አንለምንም፣ እንነግራችኋለን። ቁስለኛ ካለን አንለምንም፣ እንነግራችኋለን። በማን ነው የምንነግራችሁ ግን? መልሰኞቻችን እነማን ናቸው? እድር መሪዎች ማለት ነው። እናንተን ማክብረን፣ እድር መሪን ማክብረን፣ ለአማራ ሕዝብ ዝቅ ብለን ለመሞት የተዘጋጀን የአማራ የቁርጥ ገልጽ አሳራኛው ፋኖ ማለት እኛ ነን። አማራ ልንበድለው አይደለም፣ ልንክሰው ነው። አማራ ልንደፍር አይደለም፣ የደፈረው ልንገልለት ነው። አማራ ልንገለው አይደለም የገደለው ልንገልለት ነው። አማራን ልንበድረው አይደለም ልንፈርድለት ነው። እኛ የወጣ ነው። አማራ አማራ በመሆኑ ብቻ እንዲኖርልን ነው የምንፈልገው። ስለዚህ ይህን ህዝብ ደግሞ እኛ መሬቱንን የተዘጋጀ ሶስት ግንድ መሬት አለን። በተወለድንበት ሀገር በጭረጫ ውሃ ቁስላችንን እያጠብን ነው። አምቡላንስ ተከልክለን በባህር ዛፍ እንጨት እየሄድን ነው። አቀበቁልቁለቱን ብርዱና ጥሙ ሳይገታል አማራን ለማታገል እየሄድን ነን። እኛ የእናንተ ልጆች ነን። አይደለንም ነን። የሞተ ሙቷል። በቃ አለቀ። ነፍሳቸውን በገነት ያድርግልን። ከዚህ በኋላ የምናደርገው ምንድነው? ተነጋግረን ተደማምጠን ይሄንን ሥርዓት እንገለብጣለን። አገለብጣው እኔ ግዳን ህዝብ ድምጽ ይሄ